ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ በሀገረ ኬንያ ናይሮቢ ተገኝቼ የዋልኩትን ውሎ አስቃኛችኋለሁ። እንግዲህ ቀኑ ጥቅምት 27 መድኃኔ ዓለም ነው። ስለዚህ በማለዳ አስር ሰዓት ተኩል ላይ ተነስተን ከጓደኞች ጋር ካለንበት ወደ ናይሮቢ መድኃኔ ዓለም ቤተክርስቲያን ጉዟችን እያቀናን ነው ማለት ነው ስለዚህ ትንሽ ራቅ ስለሚል ትንሽ አንድ ሰላሳ ደቂቃ ድራይቪንግ ምናምን ይፈጃል እንደውም ከዛ በላይ ሊወስድ ይችላል እንግዲህ ዛሬ ተለዋጭ በዓል ነው የመጋቢት ሃያ ሰባት መድህን አለም ኢየሱስ ክርስቶስ ጥንተ ስቅለቱ ነው ስለዚህ ያንን ተለዋጭ በዓል ወደ ጥቅምት አባቶቻችን አመተው እንዲነግስ አድርገዋል ልክ እንደ አቡነ ገብረ መንፈስ ቅዱስ እንደጻድቁ በዓል ማለት ነው ከዛ በተጨማሪ ደግሞ ጥቅምት 27 ቀን ጻድቁ አባታችን መባፂዮን የመድሃኔ አለም ወዳጅ እረፍታቸው ነው ስለዚህ ሳቸው የረብት መታሰብ ያማብሮ ይከበራል ማለት ነው። ስለዚህ ዛሬ እጹብ ድንቅ የሆነ ትልቅ በዓል ነው ማለት ነው። ስለዚህ መድን ዓለም ኢየሱስ ክርስቶስን ስናስብ ለእኛ ስትል መሞቱ፣ መሰቀሉ፣ መከራን መቀበሉ፣ መገረፉ ምራቅ ትፍ ሲባልበት የሾህ አክሊል ሲደፋበት ለእኛ የከፈለውን ዋጋ ደሙን አፍሶ ስጋውን ቆርሶ ዋጋችን እንድናቅ የመድሃንዓለም ልጅ እንደሆን እንድንረዳ የሚያደርግ በዓል ነው። እንግዲህ አሁን ደግሞ ወደ ያያ ሴንተር ደርሰናል። ከያያ ሴንተር እዛው ጋር ያለው የናይሮቢ ደብረ መድኃኒት ቤተክርስቲያን ማለት ነው። ይህን ይመስላል። ከዛ ወደ ውስጥ ዘልቀን እንገባና ቤተክርስቲያኑን ተሳልመን ከዛ በኋላ የደረስንበትን ስብሃት እግዚአብሔር የማካፈላችሁ ይሆናል። እንግዲህ የናይሮቢ መድኃኔዓለም ቤተክርስቲያን ይህንን ይመስላል። የደረስንበት መሀሊቱን ብዙ አልደረስንበትም፣ ኦልሬዲ ጫፍ ላይ ነው የደረስነው። ስለዚህ እንግዲህ ቤተክርስቲያኑ እንደምታወት በጣም ነው የሚያምረው። እዚህ ከቅዱስ ናይሮቢ ቤተክርስቲያን ብዙ ኢትዮጵያውያን አሉ። አሁን ጠዋት ስለሆነ ነው፣ ወደኋላ ላይ ብዙ ሰው ይሄ ግቢው ሲሞላ ታዩታላችሁ ማለት ነው። በጣም የሚያስደንቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስደተኞችን ሁሉ ተከትላ ታገለግላቸዋለች፣ ልጆቿን ተሰብካለች፣ ታጽናናለች፣ መምህራን እያቆመች ታስተምራለች። እና ከዛ መካከል ደግሞ እንግዲህ ናይሮቢ መድኃኔዓለም ነው ማለት ነው። እንግዲህ ኬንያ በተለያየ ምክንያት ሰዎች፣ የኢትዮጵያ ሰዎች ወደዚህ መጥተው ይኖራሉ። በስራ ምክንያት መጥተው እዚሁ ፋሚሊ መስርተውም ይኖራሉ። በስደት ወደ ካናዳ፣ ወደ አሜሪካ፣ ወደ ተለያዩ ፕሮሰስ ያላቸው ፕሮሰሳቸውን ለማስኬድ በዚሁ ተጠግተው የሚኖሩ አሉ። በትምህርት የሚኖሩ አሉ። በተለያየ ምክንያት ናይሮቢ የሚኖሩ የቅድስት ቤተክርስቲያን ልጆች መጥተው ጸሎታቸውን የሚናገሩበት ከአምላክ ጋር የሚገናኙበት ሥጋውና ደሙን የሚቀበሉበት ከነፍስ አባታቸው ጋር የሚገናኙበት ተስፋቸው፣ ስዕለታቸው፣ ሁሉ ነገራቸው የሚፈጸምበት ቦታ ይሄ ነው ማለት ነው። እንግዲህ ይሄን ይመስላል። አብራችሁ ይቆዩ። እንግዲህ አሁን ደግሞ ወደ ውስጥ ገብተናል። ወደ ውስጥ ገብተን እንግዲህ አባቶቻችን በማህሌት ሲያመሰግኑ ያደሩትን ጫፍ ላይ ቢሆን የደረስኩበትን ወረቡ ጋር ደርሻለሁ። እሱን አሰማችኋለሁ። ዘሰማእኮ ጸሎቶ ወስእለቶ ለመባጽዮን ሀበና ሰላም ከመድሀኒ ያለም እያሉ ሲዘምሩ አብረን እንዘምራለን ማለት ነው። እዩት እዚሁ ላይ እግዚአብሔር ሰ ንጉሱ እቱ እምቅድመ ዓለም እግዚአብሔር ግን ከዓለም አስቀድሞ ንጉስ ነው። በምድርም መካከል መድኃኒትን አደረገ አንተ ባህርም በኃይልህ አጸናሃት እያሉ መዝሙር 73 ቁጥር 12 እስከ 13 ላይ ያለውን ይሄ ነው ምስባኩ። ከዚህ በኋላ ወንጌል ይነበባል። ከመስባኩ በኋላ ወንጌል ተነበበ። የማቴዎስ ወንጌል ስለ ጌታችን ስለ ኢየሱስ ክርስቶስ፣ ስለ ዕለተ ዓርብ ስለተቀበለው መከራና ስቃይ ብዙ ነገር ተማርን፣ ወንጌል አዳመጥን። ከዛ በኋላ እንደዚህ እንደዚህ እያለ አገልግሎቱ ኪዳን አይደረሰ ከዛ በኋላ ቅዳሴ ማለት ነው። እንግዲህ የሰሜን አፍሪካና የምስራቅ አፍሪካ አህጉረ ስብከት ሊቀጳጳስ ብፁ አባታችን አቡነ ማቴዎስ ተገኝተው ስለነበረ ቅዳሴውን ቀድሰው ምእመናንን አቁርበዋል፣ ባርከዋል። ከዛ በኋላ ቅዳሴው እንደተጠናቀቀ ታቦተ ሕጉ ወጥቶ ምእመናንን የሚባርክ ነው የሚሆነው። ስለዚህ ታቦቱን ከመውጣቱ በፊት የሰንበት ተማሪዎቹ በዚህ መልኩ እያመሰገኑ ታያቸዋላቸው። ታቦተ ሕጉ እየወጣ ነው። አሁን የሰንበት ትምህርት ቤቶቹ ዝቅ ብለው ለአምላካቸው ለመድኃኒታቸው ለኢየሱስ ክርስቶስ ክብር እየሰገዱ እየዘመሩ ታቦተ ሕጉን አጅበው ይወጣሉ። እኛም አብረን የምንወጣ ይሆናል። ስለዚህ ከወደ ውጭ በኩል ያለውን ለንግስ የመጣውን የተሰበሰበውን ሰው የማሳያችሁ ይሆናል። ሙሉ አብራችሁኝ እንድትቆዩ ታጋ ጠይቃለሁ። ያው አሁን ደግሞ ከወደ ውጭ ሄደናል። ምእመናን ለታቦቱ የሚያዘጋጁት ቄጠማ እየጎዘጎዙ አበባ እየበተኑ እግዚአብሔርን እያመሰገኑ ነው። አብረን እግዚአብሔርን እያመሰገን በዚህ መልኩ አክብረናል። እንደዚህ እንደዚህ እያለ ምእመናን እልል እያሉ እያጨበጨቡ አምላካቸውን እያመሰገኑ በዚህ መልኩ ንግሱ እየተካሄደ ነው። ከዚህ በኋላ የደብሩ ሰንበት ትምህርት ቤት ተማሪዎች ወረብ ያቀርባሉ። እሱን በዚህ መልኩ አሰማችኋለሁ። ከዛ በኋላ ደግሞ ብፁ አባታችን አቡነ ማቴዎስ ቃለ ምዕዳንና ምክር ለመስጠት ቆመዋል። ትምህርታቸውን ቀን ጨባር ጌላሰማችሁ እንደወደድኳችሁ እናንተም ተዋደዱ ብሏል። ይህንን ነው አደራምላችሁ። ቆሜ የሾታ አክሊሉ ተነግሯል፣ ጅራፉ ተነግሯል፣ መስቀሉ ተነግሯል። አደራምላችሁ ይህንን ነው የመድሃኔ አለም ልጆች በመድሃኒ አለም ፊት ስትቆሙ ክፉ ግንባር ይዛችሁ አትቆሙ። በመድኃኒዓለም ፊት ስትቆሙ ልባችሁ ውስጥ ተንቆል ይዛችሁ አትቆሙ። እሱ ያውቃል። ደስ በጣም ደስ የሚል ምርቃታቸውን መርቀውናል። እኛም ረጅም ነው ምርቃቱ። አሜን አሜን አሜን ብለናል። እግዚአብሔር የልቡናችን ሀሳብ እንዲፈጽምልን፣ ከክፉ ነገር ሁሉ እንዲጠብቀን፣ መንገዳችንን እንዲያቀናለን ከመረቁን በኋላ በቃለ ምዕዳን የዕለቱ መርሃ ግብር ተጠናቀቀ ማለት ነው አቀርባቸዋለሁ። አሜን በሉ። እንዳትለን ድንግል ማርያም ደስ ይበላችሁ። ምርቃት ስለሆነ ቡራኬ ስለሆነ ነው የምንደጋግመው። እንደ አባት እንደ አጎት እንደ እህት እንደ አክስት እንደ ዘመድ የሚጠብቁን ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል የዛሬው ጻድቅ ደግሞ በትረ ማርያም መባጽሆን ቤተሰቦቻችን አሉ በጠራናቸው ሰዓት የሚመጡልን። ይድረሱላችሁ፣ ይርዷችሁ፣ ይጠብቋችሁ፣ ክፉ ከሚናገሩ ሊሰውራቸው። ከዛ በኋላ ታቦቱ ገባ። ታቦቱ ከገባ በኋላ ደግሞ ጸበለ ጻዲቅ። በዚህ መልኩ ዝክራችንን በላን ማለት ነው። የሁሉ ሕዝብ እንደምታዩት ሁሉም እዚህ የመጣ ዝክር ሳይበላ መሄድ አይችልም። ዝክራችንን በላን ማለት ነው። በዚህ መልኩ እንደተጠናቀቀ እግዚአብሔርን እያመሰገን መድኃኔዓለምን እያወደስን በጣም ደስ ብሎን ደስ የሚል ብሩህ ቀን አሳልፈን ወደ ቤታችን ተመለስን ማለት ነው። እንግዲህ ውድ ተመልካቾቼ ለመጀመሪያ ጊዜ ነው እንደዚህ በብሎግ መልክ ነው እንደዚህ ሳቀርብ፣ እንግዲህ ላይክ እና ሼር አድርጉት። በሌላ ቀን ደግሞ በጥሩ ቪዲዮ እመለሳለሁ እያተስፋ አደርጋለሁ። ቻው፣ ባይ ባይ።